ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምንቆያችሁን በአንድ አሳሳቢ መረጃ ተገናኝተናል ይህ መረጃ ኢትዮጵያችንን ማዕከል ያደረገ ነው በተለይ ደግሞ ሰሞኑ ከተከሰተው ወረርሽኝ ጋር በጣም በርካታ የሆኑ መረጃዎች እየወጡ ነው ማለት ነው። ይህ እንግዲህ ከፍተኛ የሆነ ሽብርን ማህበረሰባችን ላይም ስለፈጠረ ፋክቱ ምንድን ነው የሚለውን ነው እንደ አክሱም ቲዩብ ወደ እናንተ ማድረስ የፈለግ ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው በከበረ ስጦታችሁ በላይክ በኮመንት በሼር አብራችሁን ዘለቁ። ሮማን ጽጌ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ሰሞኑን የተከሰተው ማርበርግ ቫይረስ ከፍተኛ የሆነ ስጋት ማህበረሰባችን ላይ አምጥቷል ማለት ነው። በርካቶችም እየሞቱ እንዳሉ በየሰዓቱ የሚወጡ መረጃዎች ያሳያሉ። እጅግ በጣም ከባድ እንደሆነ ነው እየተነገረ ያለው ግን ምንድ ነው ልክ እንደዚህ አይነት መረጃዎች ሲወጡ እርግጥ ነው በጣም አስጊና ከባድ የሆነ ወረርሽኝ ነው የመጣው ግን ደግሞ አንዳንድ መረጃዎች የሚያሳዩት ምንድነው በጣም ውስብስብ የሆኑ የጤና የፖለቲካ የደህንነት ስጋቶችን አድርገው በደንብ ኮንስፓይሬሲዎችም እየተስፋፉ ነው ማለት ነው ይሄ ምንድ ነው የሚለውን ነው ምናየው አንደኛው በሚሊየን የሚሆን ህዝብን አፍሪካ ውስጥ ገድሏል ማርበርግ የሚል መረጃዎችን አይቻለውኝ ግን ይሄ ከእውነት እየራቀ እንደሆነ ነው እያረጋገጥኩት ኦፍኮርስ ነበረ። ከዚህ በፊትም የተወሰኑ ሰዎችን ገድሎ ነበር። ግን ይሄ በአፍሪካ ውስጥ ሚሊዮን ሰዎችን የፈጀ ነው የሚሉ አንዳንድ መረጃዎችን ሳይ ይሄ በጣም ተጋኖ የቀረበ ነው። በሚሊዮን ይፈጃል ወይ ቫይረሱ? አዎ እንደሚገልብ ይታወቅም ግን በሚሊዮን የሚገመት ሰው አልጨረሰም የሚለው ነው ምላሹ። የተረጋገጠ መረጃ ደብሊዎች አፍሪካ ሲዲሲንም ቼክ አድርግ ያለውኝ። የበሽታው ስም እንደሚታወቀው የማርበርግ ቫይረስ በሽታ ነው የተገኘበት ወቅትም አሁን እንግዲህ በያዝነው ህዳር ላይ ነው ማለት ነው፣ በይፋ የተረጋገጠው ኢትዮጵያ የተከሰተው በሽታው ገዳይ ቢሆንም በዓለም ጤና ድርጅት ደብሊው ኤች ኦ እና በአፍሪካ የበሽታ መቆጣጠሪያ መከላከል ማዕከላት አፍሪካ ሲዲሲ መረጃ መሰረት የተመዘገቡት የጉዳት ብዛት በአነስተኛ ቁጥር እንደውም በጣት የሚቆጠር ነው ያለኝ መረጃ። ወዲያውኑ ሰዎች የዚህን ያህል ሲሞቱ በጣት የሚቆጠሩ ሰዎች ሲሞቱ ወዲያው ቁጥጥር ተደርጓል ነው የሚሉት ሚሊዮኖች ሞተዋል የሚለው መረጃ ትክክል እንዳልሆነ ነው እኔ ያረጋገጥኩት። በቀደምነታ ግን ጤና ወረርሽኙ እንደተከሰተ አክሱም ሰርቶበት ነበር። ይህም መረጃ እና እንደው ግምቴንም ነግሬያችሁ ነበረ፣ ምናልባት ጥቃት ሊሆን ይችላል። አሁን ኢትዮጵያ ካለችበት አቋሟ አንጻር ለኢትዮጵያ የሚተኙ የሉም እና ምናልባት ይሄ ነገር ሰው ሰራሽ ሊሆን ይችላል፣ እንደ ባዮሎጂካል ዋር ሊሆን ይችላል እንደ ብያችሁ ነበረ። ከዚህ ጋርም ተያይዞ በጣም በርካታ መረጃዎችን እያወጡ ነው። ከአንደኛው የወጣው ከግብጽ ጋር ያለው ግንኙነት ነው። እንግዲህ ግብጽ ናት ይህንን በሽታ ፈብርካ ወደኛ የላከችው እየተባለ ነው። ግብጽ ለኢትዮጵያ ተተኘም ምንም ጥያቄ የለውም። ታሪካዊ ጠላታችን ናት። ግብጽ እና ግን ይህ ወረርሽኝ የሚዛመትበት ቫይረስ የተፈጥሮ ምንጭ ተደርጎ የሚወሰደው የግብፅ ፍራፍሬ በራሪ አጥቢ እንስሳ ከስሟ ጋም ተያይዞ ይነሳል። በነገራችን ላይ ምናልባት በትክክል ስሙን ካልጠራውት ነው እንጂ አጅፕቲ ካስ ሚል መሆኑ በሳይንሳዊ መንገድ የተረጋገጠ ነው። ከስሟ ጋም ተያይዞ ይነሳል ይሄ በሽታ በነገራችን ላይና፣ ስለዚህ የበሽታው ምንጭ ከግብጽ ጋር ተያይዟል የተባለው ነገር ይሄ ቫይረሱ ተፈጥሮዊ አስተናጋጅ ወይ ደግሞ ተፈጥሮዊ አስተላላፊ ነው ከሚባለው የግብፅ ፍሬ በራሪ አጥቢ እንስሳ ስም ጋር የተያያዘ ሊሆን ይችላል የሚል ግምት ነው ያለኝ። ግብጽ በትክክል ይህንን ነገር አምጥታ ኢትዮጵያን አታክ ለማድረግ ተጠቅማበታለች ወይ የሚለውን አራት ነጥብ መደምደም አልችልም። ታደርጋለች ወይ ግብጽ? አዎ፣ ግብጽ ምንም ከማድረግ ወደኋላ አትልም። በተለይ ደግሞ አሁን ግብጽ ሰሞኑን ያው ከስምምነት ከ13 ዓመት በኋላ ከዚህ ከአባይ ግድብ ስምምነት ራሷን አግልላለች። በውጭ ጉዳይ ሚኒስትሯ በኩልም ይህንን ነገር ይፋዊ የሆነ መግለጫ ኦፊሻሌ አውጥታለች እና ግን ይሄ አሁን የተከሰተው በሽታ ግብፅ ናት ይህንን ነገር ባዮሎጂካል ዋር እኛን ለመጨረስ ነው የሚሉ ከኛ ሀገር የወጡ መረጃዎችን እያየው የነበረ፣ እሱን ግን ሳጣራ ከግብጽ ጋር አዎ ይነሳል፣ ይሄ በሽታ ነገር ግን እሷ በትክክል ይሄን ነገር አድርጋለች የሚል ነገር ደግሞ ዝም ብሎ ኮንስፓይሬሲ ነው ሊሆን የሚችለው እንጂ እስካሁን ድረስ የተረጋገጡ መረጃዎች የሉም። እና ይህንን በሽታ ከፖለቲካዊ ሴራ ጋር የሚያገናኝ ምንም አይነት የተረጋገጠ መረጃ አላገኘሁኝም ማለት ነው። ሌላው የፖለቲካ ግምቶችና ያለውና ውጥረት ነው መልከት ያለብን። የግብጽ የውጭ ጉዳይ ሚኒስቴር ከቀናት በፊት ስለ አባይ ግድብ ድርድር መውጣት መግለጫ መውጣቱ ትክክለኛ ክስተት ነው። ይሄ ትክክለኛ መረጃ ነው። እና ይሄ መግለጫ እና ከዚያ በኋላ ያልተለመዱ ክስተቶች መታየታቸው በተለይ ደግሞ ወረርሽኙ ሀገራቱ ባሉበት ከፍተኛ የፖለቲካ ውጥረት ምክንያት የጥርጣሬና የግምት ምንጭ ሆኗል ማለት ነው። ኢትዮጵያ ለግብፅ የህልውና ጉዳዩ ናት። በነገራችን ላይ አባይ ውሃ ጋር ተያይዞ በሌሎችም ጉዳይ ማለት ነው እና ግብፅ ኢትዮጵያን ምንም ልታደርግ ትችላለች ከዚህ በላይ ኢትዮጵያን በአንድ ጊዜ ማስመጥ ብትችልና አቅም ቢኖራት ግብጽ ይሄንን ታደርጋለች፣ ምንም ጥያቄ የለውም። ኢትዮጵያ ለግብጽ የመኖር ህልውናዋ ናት። ምክንያቱም ውሃ ህይወት ስለሆነ ማለት ነው። ለግብጽ አባይ ወንዝ ማለት የግብፅ ህዝብ የመጠጥ፣ የእርሻ፣ የኢኮኖሚ መሰረት የሆነ ዋነኛው የውሃ ምንጯ ነው። አንዳንድ ፕሬዲክት እናደርጋለን የሚሉ ሰዎችም ከፍተኛ የሆነ የውሃ ጦርነት በግብፅና በኢትዮጵያ መካከል ይሆናል፣ በርካታ አልቂቶችም ይፈጠራሉ ብለው አንዳንድ ሰዎች ፕሬዲክት አድርገው ነበረ ላለፉት ዘመናት ማለት ነው። እና ምናልባትም አሁን ከፍተኛ ስጋት አለ። ስለዚህ በኢትዮጵያ የተገነባው ታላቁ ህዳሴ ግድብም በግብጽ በኩል እንደ ህልውና ስጋት ሲታይ ነው የቆየው። ቁጣዋ ከእለት ወደ እለት እየጋለን ያለው እንደውም ግብጽ በጣም ብዙ ርቀት ሄዳለች። ለኢትዮጵያ የአባይ ወንዝ ከኢትዮጵያ የሚመነጭ በመሆኑ ኢትዮጵያ የውሃዋን ሀብት ተጠቅማ ልማት የማካሄድና ህዝቧን ከድህነት የማውጣት ህልውናዊ መብት ቢኖራትም፣ ግብፅ ግን ይህንን ሳትቀበለው ለስንት ጊዜ ስትጓተት እንደነበረ ከኢትዮጵያ ጋር ታውቃላችሁ? አሁን ደግሞ ከ13 ዓመት በኋላ ከዚህ ነገር ወጥታለች ማለት ነው። የወጣችሁ ግን እኔ በራሴ አቅም አለኝ የፈለግኩትን ነገር አደርጋለው፣ ብላ የተለያዩ ሀገራትንም በውስጥ እያወራች እንደሆነ መረጃዎች እያየው ነበረ። ድርድሩ ማቆሙ ሁለቱ ወገኖች በውጥረት ውስጥ እንዲሆኑ የበለጠ ነው ያደረገው። ይህም ፖለቲካዊ ጫናዎች፣ የደህንነት ስጋቶች እየተባባሱ ሊሄዱ ይችላሉ የሚል በጣም ከፍተኛ የሆነ ስሜት ተፈጥሯል ማለት ነው። የግብጽ ስትራቴጂካዊ የሆኑ ግምቶችንም ስናይ ግብጽ የድርድር መንገዱን በመዝጋት በኢትዮጵያ ላይ ጫና ለመፍጠር የተለያዩ ዘዴዎችን ልትጠቀም ትችላለች የሚለው ግምት የረጅም ጊዜ ስጋት ሆኗል እና በዚህ ለምሳሌ ግብጽ ከኢትዮጵያ በላይ እንግዲህ ተሰሚነት አላት እንደሚታወቀው። ለምሳሌ ብድር ማስከልከል፣ የእርስ በርስ ግጭት፣ አሁን ያለንበትን ነባራዊ ሁኔታ ማባባስ፣ የጦር እቃዎችን ሌሎች አቅርቦቶችን በመስጠት እርስ በርሳችን ሞር ጦርነቱ እንዲረዝም እና በጣም በሁከት ውስጥ ኢትዮጵያ እንድትቆይ ማድረግ፣ ከጎረቤት አገሮች ጋር ከአጋር አገራት ጋር ማጣላት በፖለቲካ ትንተና ውስጥ ሊነሱ የሚችሉ ነገሮች ናቸው ማለት ነው። እና አሁን ኤርትራ ላይ ራሱ የተከሰተው ሰጣገባ ጦርነት ማሟሟቁ ግብጽ በጣም ብዙ ገፊ ምክንያቶች አሉ ግብጽ ናት ለማለት ማለት ነው። እና እሷ እጇ እንዳለበት እንግዲህ ውስጥ አዋቂዎች እየተናገሩ ነው ያሉት ማለት ነው እና ስለዚህ አሁን እንደውም ከትላንት በስቲያ ምናልባት ልብ ብላችሁት ከሆነ አላቅም ሳተላይት የቴሌቪዥን በአጠቃላይ ተቋርጦ ነበርና ይህንንም ግብጽ ናት የሚል አራት ነጥብ ነገር ባላገኝም፣ ግን ያው የቴክኒክ ስህተትም ሊሆን ይችላል። ይህንን ከግብጽ ጋር አያይዘውም ግብጽ ልትውን ትችላለች ብለው ከዚህ ጋር አያይዘውም ዜና የሰሩ ልጆችን አይቻለው። ግን መቶ ፐርሰንት ግብፅ ይህን አድርጋለች ብሎ ደግሞ ለመደምደም ከባድ ነው። መጠርጠሩ እንዳልኳችሁ ከላይ ግብጽ ምንም ልታደረግ ትችላለች። እንደነገርኳችሁ ግብጽ ኢትዮጵያ ከካርታ ላይ መፋቅ ነው የምትፈልገው ማለት ነው እና የህለውን ነዋ ስጋት ስለሆነች ህይወት ይቆማል። ኢትዮጵያ ምንም ነገር ብታረግ ግብጽ ላይ ብለው ስለሚያምኑ ከልጅነታቸውም ጀምሮ ይሄ እየተነገራቸው ስለኖሩ ግን ኢትዮጵያ ደግሞ እንዳለች ራሱ መቁጠር አትፈልግም። ግብጽ በጣም ከመፍራቷ ለኢትዮጵያ ካላት ጥላቻም አንጻር ኢትዮጵያ ተብላ አንዳንዴ ስትጠየቅ ኢትዮጵያ ማናት ብላ መመለስ ሁሉ መትዳዳ ናት ግብጽ። እንግዲህ ስለዚህ አሁን የተነሱት ነገሮች ሁሉ ግብጽ አድርገዋለች ብሎ መጠርጠር ልክ ነው፣ ግን ደግሞ ነች ብሎ መደምደምም ደግሞ ልክ አይደለም። ምክንያቱም መረጃና ማስረጃ አድርጎ በደንብ ነው ትክክለኛ የሆነ ፋክት የሆነ መረጃ ለሕዝብ ማድረስ ያለብን ማለት ነው። እና ይህንን ነው ላጠራ የፈለግኩት። እኔም እንደተገለጸው ወይ ደግሞ ከላይ እንዳልኳችሁም በግብጽ ፍሬ ይሄ በራሪ አጥቢ እንስሳ ምክንያት የተከሰተ ማርበርግ ቫይረስ በግብጽ የፖለቲካ ውሳኔ ማስታወቂያዎች አሁን ለምሳሌ ይሄ ከድርድሩ መውጣት ጋር በማያያዝ ከፍተኛ የሆነ ጥርጣሬና የፍርሃት ስሜት የሚፈጥሩ መረጃዎች እየወጡ ነው። በዚህ ውጥረት ውስጥ ታዲያ እያንዳንዱ ያልተጠበቀ ክስተት፣ ለምሳሌ አሁን እንደተነሳ ወረርሽኝ፣ በቀጥታ ከጠላት በሚመስል አይነት ተንኮል ሊታይ ይችላል ማለት ነው። ስለዚህ ዜናውን የሰሩት ልጆችም በጣም ስህተተኞች ናቸው እያልኳቸው አይደለም። ግብጽ ምንም ልታረግ ትችላለች አድርገውም ሆን ሊሆን ይችላል። ኦፊሻሊ ግን የወጣ ወይ ደግሞ የተሰራ መረጃ የለም ነው የቴሌቪዥን ሳተላይት መቋረጡ ምንም እንኳን ቀደም ሲል ያው ከትላንትና በስቲያ ማለት ነው የሳተላይት ወይ ደግሞ የአንዳንድ ቻናሎች የተዘጉ ቢኖሩም የቅርብና የሰፊ የሳተላይት መቋረጥ ከግብፅ የውጭ ጉዳይ መግለጫ ጋር ማያዝ ማረጋገጫ ማስረጃ የሚለው ማለት ነው የሳተላይት መስተጓጎል በተለያዩ ቴክኒካዊ ችግሮች፣ በሀገር ውስጥ መንግስታዊ ቁጥጥር፣ በሌሎች ምክንያቶች ሊከሰት ይችላል። ግን የሆነ ሆኖ ከትላንትና በስቲያ ይሄ ነገር ተከስቶ ነበረ። ስለዚህ ግብጽ ልትሆን ትችላለች ብለው መረጃ የሰሩ የኛ ልጆች አሉ ማለት ነው። በኢትዮጵያ የተከሰተው ማርበርግ ቫይረስ እውነተኛና አሳሳቢ የጤና ስጋት ነው። በነገራችን ላይ በጣም ዓለም ላይ ድንጋጤ የፈጠረ ነው ይሄ ነገር እንደዚህ በደንብ ማለት ሰዎችም በብዛት እየሞቱ እና አንዳንዶቹ ደግሞ ኳረንቲን መግባታቸው እየተነገረ ነው። ቀድሞ ደግሞ ኩላሊት ፌል እንዲያደርግ ማድረጉ እና ከሕክምናው አቅም በላይ መሆኑ በጣም አስፈሪ ነው። ስለዚህ ይሄ በሽታ ከግብጽ ጋር በጣም እየተነሳ ነው ያለው ከግብጽ ፍሬ በራሪ አጥቢ እንስሳ ጋር በተፈጥሮ የተያያዘ ቢሆንም ይህንን የጤና ቀውስ ከግብጽ መንግስት የፖለቲካ ስትራቴጂ ጋር የሚያገናኘው አስተማማኝ የሆነ ማስረጃ እስካሁን ድረስ የለም ማለት ነው። በአንጻሩ የኢትዮጵያና የግብጽ ግንኙነት በአባይ ውሃ ምክንያት የህልውና ጉዳይ መሆኑ ምንም ጥያቄ የለውም። የድርድሩ መቋረጥ፣ በተለይ ደግሞ ግብጽ ድርድሩ ማቋረጧ ከፍተኛ የሆነ ሀገር አቀፍ ውጥረትን ፈጥሯል ማለት ነው። በሀገራቱ መካከል ያለውን የጥርጣሬ የውጥረት ስሜት እጅግ ከፍ አድርጎታል። ይሄም ህዝቡ እያንዳንዱን ያልተ የተለመደ ክስተት ልክ እንዳሁኑ እንደመጣ ወረርሽኝ፣ አንዳንድ ሳተላይት መቆራረጦች፣ ከኤርትራ ጋር በጣም ኢትዮጵያ ውጥረት ውስጥ መግባቷ እንደ ፖለቲካ ሴራ እንድንመለከተው ወይ ደግሞ እንዲመለከቱት አድርጓል። በማርበርግ ቫይረስ ወረርሽኝ ዙሪያ የዓለም ጤና ድርጅት የሰጠ የቅርብ ጊዜ መግለጫዎች ወይ ደግሞ በኢትዮጵያና ግብፅ መካከል ባለው የፖለቲካ ውጥረት ላይ ሌሎችም አዳዲስ መረጃዎች እናጋራችኋለን ማለት ነው። በኢትዮጵያ ደቡባዊ ክፍል በኦሞጂንካ አካባቢ ነው ይህ ነገር የተከሰተው የማርበርግ ቫይረስ በሽታ ኤምቪዲ ይሉታል እነሱ። በዓለም ዙሪያ የዓለም ጤና ድርጅት ደብሊውኤችኦ እና የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ የሰጡት የቅርብ ጊዜ መግለጫዎችም እንደሚያሳዩት የኢትዮጵያ ጤና ሚኒስትር እንዳስታወቀው ጤና ነቅ የሆኑ ድረገጾችን ማየት ተገቢ ነው። ከዚሁም አንድ ላይ ማለት ነው። እስካሁን ድረስ ያነሳናቸው ሀሳቦች በተለይ ግብፅን በተመለከተ ነገም ደግሞ የምርም እውነት ነው ሆነው መሬት የሚወርዱ ነገሮች ይኖሩ ይችላሉ። ምክንያቱም ግብፅ ከዚህ ድርድር ራሷን ማግለሏ በጣም በርካቶችን ጥርጣሬ ውስጥ አስገብቷል ማለት ነው። ምክንያቱም ከድርድሩ መውጣቷን ተከትሎ ያለው የፖለቲካ ውጥረት እጅግ እንደጨመረ ነው የሚያሳየኝ። ይህም ሁለቱ ወገኖች ወደ ጽንፈኛ አቋም እንዲመለሱ አድርጓል ማለት ነው። የግብፅ አቋም መጠናከር ግብጽ የኢትዮጵያን አንድ ወገንተኝነት አጥብቃ ትቃወማለች እና ግድቡን በህልውናዋ ላይ የተቃጣ ስጋት አድርጋ ነው ስትመለከተው የኖረችው። በቅርቡም ግብጽ የጎርፍ መጥለቅለቅን ተከትሎ ችግሩ የተፈጠረው በግድቡ ግዴለሽ አስተዳደር ምክንያት ነው የሚል ከፍተኛ ወቀሳ አቅርባ አቤት ብላ ነበረ ለአለም ማለት ነው። ኢትዮጵያና የህልውና ልማቷንም ስንመለከት ኢትዮጵያ ደግሞ ግድቡን የሀገሪቱ የኃይል ፍላጎትን ለማሟላትና ለክልሉ ልማት ወሳኝ የሆነ የሉዓላዊነት እና የእድገት ምልክት አድርጋ ነው የምታየው። ቁጥጥሩ መቋረጡ ኢትዮጵያ ልማቷን በራሱ አቅጣጫ እንደምትቀጥል ያመላክታል። ሌላው የጎረቤቶች ውጥረት ነው። ጎረቤት ሀገራት ውጥረት፣ የኤርትራ ጉዳይ ለምሳሌ ግብጽ ኢትዮጵያን ከጎረቤቶቿ ጋር ልታጣላ ትችላለች የሚለው ግምት በአሁኑ ጊዜ ባለው እውነተኛ ክልላዊ ውጥረትም የተደገፈ ነው። በተለይ ኢትዮጵያ የቀይ ባህር ወደብን ማግኘት ፍላጎቷን በገሃድ ማሳየቷ በኢትዮጵያና በኤርትራ መካከል አዲስና ከፍተኛ ውጥረት እንዲፈጠር ሆኗል። ኤርትራ የኢትዮጵያን ጥያቄ እንደ የግዛት ሉዓላዊነት ጥሰት ተመልክተዋለች። ይህ ሁሉ ውጥረት ታዲያ በአንድ ጊዜ መፈጠሩ የፖለቲካውን ስጋት እጅግ ከፍ አድርጎታል ማለት ነው ከላይ እንዳልኳቸው ከትላንትና በስቲያም የሳተላይት ጉዳዩ አለ፣ ወረርሽኙ አለ። ከግብጽ መግለጫ ጋር ማያያዝ የፖለቲካ ፍርሃትና ጥርጣሬ ውጤት እንደሆነ ነው የሚያመላክተው። ውጥረቱ እየጨመረ በሄደ ቁጥር ግን ህዝቡ በራሱ ላይ የሚደርሱ ችግሮችን ይሄ በሽታ ቴክኒካዊ ብልሽትን ሁሉ ከውጭ ሴራ ጋር የማገናኘት ዝንባሌ ይኖረዋል። ይሄ የትኛውም ዓለም ላይ ያለ ነው ማለት ነው። በዚህ ሁኔታ ውስጥ ማንኛውም አይነት መረጃ ከመቀበልና ከመፍራት በፊት ማን ነው ይህንን መረጃ ያወጣው? የጤና ባለሥልጣናትስ ምን ይላሉ? የመንግስት ኦፊሴላዊ መግለጫዎችስ ምንድን ነው የሚለውን ነገር ብታጣሩ መልካም ነው። ግን የማርበርግ ቫይረስ መከላከል ስራ በምን ደረጃ ላይ እንደሚገኝ ወይ ደግሞ በኢትዮጵያና በኤርትራ መካከል ባለ የቅርብ ጊዜ ውጥረት ዙሪያ ያለውንም ነገር ተከታትሎ አክሱም ቲዩብ ወደ እናንተ ያደርሳል ማለት ነው። ውድ ቤተሰቦቻችን፣ በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ጋርግ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።